የኢትዮጵያ መጽሐፍት እንደምን ወደ ውጭ ሀገር እንደወጡ። ሁለተኛ፣ የኢትዮጵያ መጽሐፍት እንደምን ወደ ውጭ ሀገር እንደወጡ። እንደዚህ ሆኖ በአገራችን ብዙ የመንፈሳዊና የሥጋዊ መጽሐፍት ተጻፈ፣ በየጊዜውም ከአረብና ከሌላም ቋንቋ ተተረጎመ። ይኸውም በሥጋዊ ረገድ እንደ ታሪከ ነገሥት፣ ክብረ ነገሥት፣ ብዕለ ነገሥት፣ ሥርዓተ መንግሥት በመንፈሳዊ በኩል ብሉይና ሐዲስ፣ ሊቃውንት፣ መነኮሳተ መነኮሳት፣ ገድልና ድርሳን፣ ድጓውና ጾሞ ድጓው፣ መስዋዕትና ዘማሬው፣ መልክዓ መልክዕ እና ድርሰት፣ በሌላው ክፍል ደግሞ እንደ አውደ ነገሥት፣ እንደ አቃቤ ርእስ፣ እንደ መድፍነ ጸር የተመሳሰለው የአስማትና የጥንቆላ ጽሑፍ ሳይቀር አስማቱ በጠልሰም የቀረው በሐረግ ያለ ሐረግ፣ በድጉስ ያለ ድጉስ ጥቂቱ በአማርኛ አብዛኛው በግዕዝ እየሆነ በሙሉና በከፊል እየተጻፈ ከአንዱ ገዳምና ደብር ወደ ሌላው ከቤተመንግስት ወደ ቤተመንግስት ከአንዳንዶቹ መኳንንትና ሊቃውንት ወደ ሌሎቹ እየተዘዋወረ ተቀምጦ በየመልኩ እየተሰራበት ሲኖር ከ1515 እስከ 1535 ዓ ም ባለው ጊዜ መካከል በግራኛ አህመድ መነሳት ምክንያት እነዚህ የስጋዊና የመንፈሳዊ መጽሐፍት የአጼ ልብነ ድንግል ቤተ መንግሥት ሲሰደድ ባከሉ አብያተ ክርስቲያናቱና ገዳማቱ ሲቃጠሉም አብረው ተቃጠሉ። ከዚያ ወዲህ ደግሞ ከአጼ ገላውዴዎስ ጀምሮ መንግሥት ተመልሶ ሲቋቋም በየደሴቱ ከግራኝ ዓመድ እና ከጭፍሮቹ የተረፉት መጻሕፍት እንደገና እየተገለበጡ በየጊዜው ከሚጻፉት ጋር ማበርከት ጀመሩ። ታሪክ ነገሥቱም የነ አጼ ሠርፀ ድንግል በወልደ ሃይማኖት የእነ አጼ ሱስንዮስ በነ አዛዥ ተክለስላሴ ተክለስላሴ ጤኖ በነ አዛዥ ድልቦ፣ የነ ቀዳማ ዮሐንስ፣ የነ ኢያሱ አዲያም ሰገድ፣ የነ አጼ በካፋ፣ የነ አጼ ኢያሱ ብርሃን ሰገድ በአዛዥ ሐዋርያ ክርስቶስ፣ በአዛዥ ዘወልድ፣ በአዛዥ ሲኖዳ፣ በልጁ በክንፈ ሚካኤል፣ በኋላ ደግሞ የአንዳንድ ነገስታት በነሊቅ ጻድቁ በነሊቅ ጻጽቁ እጅ በሌሎችም አሁን በማላስታውሳቸው ሊቃውንት እጅ በግዕዝ ቋንቋ በብራና እየተጻፈ በጎንደር ቤተ መንግስትና አድባራት ተቀመጠ። ሌላውም የመንፈሳዊና የስጋዊ መጽሐፍ ከቀድሞ ጀምሮ በነጨ ጌም ባቆም በነአባ ጊዮርጊስ በነ ሚካኤል በነ ጊዮርጊስ ወልደ አሚድ ድካም ግማሹ በአረብኛ ተጽፎ የቀረውም ከአረብኛ ወደ ግዕዝ ተተርጉሞ የነበረውን ከዚያ ወዲህ የተነሱት እያሻሻሉ ሰርተው የመጽሐፍት ቁጥር ምናልባት ከግራኝ በፊት ከነበረው ወደ መብለጥ ደረሰ። እንደዚህ ሆኖ በኢትዮጵያ የእጅ ጽሑፍ ይልቁንም የመንፈሳዊው ክፍል በበረከተበት በ1700 እና በ1800 ዓ.ም መካከል ከፖርቱጋልና ከስፓኝ ወዲህ ከተነሱት ከውጭ መንግስታት ከፈረንሳዊ ከእንግሊዝ፣ ከጀርመን ሀገር ብዙዎቹ ሀገር መርማሪዎችና የወንጌል መልእክተኞች እየመጡ በኢትዮጵያ በየአውራጃው መቀመጥ ጀመሩ። እነዚህም ከኢትዮጵያ በግዥም በስጦታም የኢትዮጵያን መጽሐፍት እየሰበሰቡ ወደ ሀገራቸው ሲልቁ ቆይተው በኋላም ራሳቸው ወደ ሀገራቸው በሚመለሱበት ጊዜ ብዙ መጽሐፍት ይወስዱ ጀመር። በዚህ ዓይነት ከኢትዮጵያ የሄዱት መጽሐፍት በእንግሊዝና በፈረንሳዊ፣ በጀርመንና በኢጣሊያ ቤተመጽሐፍት በደንብ ቁጥርና ማውጫ እየተበጀላቸው ይቀመጡ ጀመር። ሃ በእንግሊዝ ሀገር ያሉት መጽሐፍቶቻችን በዚህ መጽሐፍ በምዕራፍ 69 ስሙን የጠቀስ ነው። ጄምስ ብሩስ የሚባለው የእንግሊዝ ተወላጅ በ1762 ዓ ም በኢትዮጵያ በነበረ ጊዜ ብዙ የብራና መጽሐፍ ሰብስቦ ወሰደ። ከነዚህ ውስጥ ጥበበ ሰለሞን፣ የዳዊት መዝሙር፣ የክብረ ነገሥት፣ የሄኖክ መጽሐፍ ይገኙበታል። ክብረ ነገሥቱን የሰጡት እርሱ በኢትዮጵያ በነበረበት ዘመን የመንግሥቱን ድራሴ የነበሩት ራስ ስዑል ሚካኤል ናቸው። እርሱም እነዚህም መጽሐፍት ይዞ ወደ አገሩ ከተመለሰ በኋላ በአማረ ጥራዝና ብራና የተጻፈውን የሄኖክን መጽሐፍ ለሉዊ አሥራ አምስተኛ ለፈረንሳዊ ንጉሥ አበረከተለትና በንጉሱ ትዕዛዝ በፓሪስ ቤተ መጽሐፍት እንዲቀመጥ ተደረገ። የቀሩትንም ብሩስ ወደ ሎንዶን ይዟቸው ገብቶ ለቦዴሊያን መጽሐፍት ቤት ኦክስፎርድ፣ ቦዴሊያን ላይብረሪ ኦክስፎርድ ሰጠውና በደንብ ተቀመጠ። ከእርሱ ወዲህ እነሳልት እነፒርስ ንምሁላዘን አርኖልድ እነ ክራፍ አያሌ መጻሕፍት አጠራቅመው ወሰዱ። ቀጥሎም በውጭ ሀገር የመጽሐፍ ቅዱስ ማህበር መሪዎች አማካይነት 12 የሚሆኑ ጥሩ ጥሩ መጻሕፍት ወደ እንግሊዝ አገር ገቡ። ከእነዚህም አብዛኞቹ ለየብቻ የተጻፉ የተጻፉ አርባዕተ ወንጌል፣ ዳዊት፣ ራእየ ዮሐንስ፣ ድጓ ናቸው። ከዚህ ሁሉ በይበልጥ በእንግሊዝ ሀገር የኦክስፎርድን የካምብሪጅን የደንበርግን ታላላቅ ቤተ መጻሕፍት በኢትዮጵያ መጻሕፍት በኩል እንዲከብሩ ያደረጋቸው በ860 ዓ ም ከአፄ ቴዎድሮስ ጋር የተደረገው የመቅደላ ጦርነት ነው። አፄ ቴዎድሮስ ከእንግሊዞች ጋር ከመወጋታቸው ቀደም ብሎ ባለው ጊዜ ውስጥ ከትግሬ ከሸዋ፣ ከጎጃምና ከበገምድር መጻሕፍቱን ሁሉ እያሰበሰቡ መቅደላ በመድኃኔ ዓለም ቤተ ክርስቲያን አስቀምጠውት ነበር። በጄኔራል ናፔር እየተመራ የመጣው የእንግሊዝ ጦር በ1860 ዓ ም ከአፄ ቴዎድሮስ ጋር ተዋክቶ ባሸነፈ ጊዜ ቁጥሩ እስከ አንድ ሺህ የሚደርስ ጥራዙ በልዩ ልዩ ጌጥ የአማረ ውስጡ በልዩ ልዩ አረግ ያጌጠ በግዕዝና በአማርኛ የተጻፈ መጽሐፍ በየአይነቱ በዚሁ በመቅደላ አገኘ። ከዚያም በጀነራሉና በአዋቂዎቹ እየተመረመረ ያልተጓጎሉትን አምስት መቶውን መጽሐፍት በየመንገዳቸው ላገኙት የኢትዮጵያ ቤተክርስቲያን መኳንን እንዲሁም ለውጭ ሀገር ሰው አደሉት። ምርጥ የሆኑትን አምስት መቶውን መጽሐፍት ግን ሎንዶን ይዟቸው ሄደና በመንግስት ፈቃድ በዋናው ቤተመጽሐፍት ተከፋፍለው ተቀመጡ። እነዚህን ማቀማመጣቸውን በደንብ አዘጋጅተው ዝርዝራቸውን ካታሎጋቸውን በአንድ መጽሐፍ ያወጡትም ዊልያም ራይት የሚባለው የእንግሊዝና ዴልማን የሚባለው የጀርመን ተወላጆች ናቸው። ከዚሁ ከየቤተ መጽሐፍቱ ከተቀመጡት እየቃረሙ ራሳቸውም የተመለከቱትን እየጨመሩ እነ ዋሊስ ባጅ የኢትዮጵያን ታሪክ ጽፈው አወጡ። እንደዚሁም በዚያው ከተቀመጠው ራሱን ግዕዙን በማተሚያ እያሳተሙ አወጡት። ከዚህ ውስጥ እኔ ያየሁት ባጅ ያሳተመው ዜና እስክንድር፣ ብሉንዴል ያሳተመው የኢትዮጵያ ነገሥታት ዜና ማወል፣ ሌሎችን ብዙ ያላየኋቸው መጽሐፍት በእንግሊዝ ሀገር በግዕዙ ቋንቋ ጎን እንግሊዝኛው እየተጨመረ ታትመው ወጥተዋል። ለ በፈረንሳዊ ሀገር ያሉት መጽሐፍቶቻችን በምዕራፍ 62 እንደተገለጸው እንግሊዝና ፈረንሳዊ በግዛት በጥቅም እንደሚሽቀዳደሙ በዚህም በጽሑፍ ስብሰባና በመጽሐፍት ቤት ድርጅት በኩል ያላቸው ትጋትና ፉክክር አንድ አይነት ነው። በአፄ ያሱ አዲያም ሰገድ ዘመነ መንግሥት በሻርል ፓንሴ በኩል ግንኙነት ተደርጎ መታው ከጀመረ ወዲህ ብዙ ፈረንሳዮች ወደ ኢትዮጵያ መምጣታቸውን ገልጸናል። ከእነዚህ ውስጥ ሙሴ ሮሼ ደሪኩር ከንጉሥ ሳህለ ሥላሴ ከመገናኘቱ በፊት አንዳንድ መጽሐፍት ማጠራቀም ጀመረ። ከንጉሥ ሳህለ ሥላሴም ተገናኝቶ ወደ አገሩ ሲመለስ ንጉሥ ሳህለ ሥላሴ ለፈረንሳይ ንጉሥ ለሉዊ ፊሊፕ የሚሰጥ አንድ ስንክሳርና አንድ ፍትሐ ነገሥት ሰጥተውት እርሱ ራሱ ካጠራቀማቸው ጋር ጨምሮ 28 የሚሆኑ ልዩ ልዩ መጽሐፍት ይዞ ሄደ። ከእርሱ ወዲህ ጋሊ ፓሴቦስክና ማንዶን ቪዳይ የሚባሉት በየጊዜው የተቻላቸውን ሰብስበው ወሰዱ። ከነዚህ ሁሉ በጣም የኢትዮጵያን መጽሐፍት ወደ ፓሪስ ያጋዘ ሙሴ ቶማስ አንቷን ዳባዲ ነው። እርሱም በምዕራፍ 62 በገጽ 232 ላይ እንደተጻፈው በኢትዮጵያ አውራጃዎች በትግሬ፣ በበጌምድር፣ በጎዣም፣ በሸዋ ገዳማትና አድባራት እየተዘዋወረ ቁጥራቸው እስከ 234 የሚደርስ ጥሩ ጥሩ የብራና መጽሐፍት አጠራቅሞ ወደ አገሩ ከተመለሰ በኋላ እርሱ ራሱ አባል ለሆነበት የሲያንስ አካዳሚ የእውቀት ጉባኤ ለሚባለው ማህበር ሰጠው። በኋላም በዚሁ ማህበር ፈቃድ በፓሪስ በህዝብ ቤተ መጽሐፍት ቤት ተዛውረው ተቀመጠ። ከዚያም እነ ማርሴል ኮሆን የወሰዱት በፈረንሳዊ አራጃ እና ይልቁንም በፓሪስ ከተማ እስከ 1 ድረስ በሚደርሱት ታላላቅ የመጽሐፍት ቤቶች በየጊዜው የተሰበሰበው መጽሐፍ በደንብ እየተቀመጠ ከዚሁ እነ ዞቴምበርግ፣ እነ ጌሮ፣ እነ ሼን ማሪዩስ፣ እነ ኮንቲሮሲኒ እነ ጉዊዲ ሌሎችም ፀሐፊዎችና መርማሪዎች እንዲጠቀሙበት ተደረገ። በጀርመን ሀገር ያሉ መጽሐፍቶቻችን ሀ በጀርመን ሀገር ያሉ መጽሐፍቶቻችን በዚሁ አይነት ወደ ጀርመን ሀገር ብዙ መጽሐፍቶቻችን ሄደዋል። በሂዮ ኦብ ሉዶልፍ፣ በሚስተር ፍላድ፣ በቴዎድሮስ ፔትራስ እጅ አስቀድሞ ብዙዎች መጽሐፍት ሄዱ። ከዚያም ወዲህ ፔተርማን አርባ ብሩክሽ 13 ሌፕሲዮስ 9 ኤዘንበርግ 6 የሚሆኑ መጽሐፍት ሲወስዱ ከዚያ ወዲህ በየጊዜው በእነዚሁ በሚሲዮኖችና፣ በአገር መርማሪዎች፣ በቆንሲሎች በኩል በግዥና በስጦታ እየተሰበሰበ የሄደ ብዙ ነው። ከዚያም ኤኖ ሊትማን 68 ፍሌሚንግ 80 የሚሆኑ መጽሐፍት በተጨማሪ አገቡና በኢትዮጵያ መጽሐፍት ጌትነት የጀርመን ከተሞች በርሊን፣ ሌፕሲንግ መጽሐፍት ቤቶች ከጓደኞቻቸው ከሎንዶን ከፓሪስ እንዳያንሱ አደረጉ። መ በኢጣሊያ ሀገር ያሉት መጽሐፍቶቻችን የኢትዮጵያ መጽሐፍት በኢጣሊያ ከተማዎች በሮማ በቫቲካን በጄኖቫ በሚላኖ በሌሎችም ከተማዎች እንደመጠኑ ይገኛሉ። የኢትዮጵያ መጽሐፍት ከ1600 ዓ ም ጀምሮ በሚስዮናውያኑ እጅ አንዳንድ መጽሐፍት ከገቡ በኋላ ከ1838 ዓ.ም እስከ 1860 ዓ.ም ድረስ በኢትዮጵያ 22 ዓመት የነበሩት ጆሴፍ ሳፔቶ የሚባሉ ሚስዮናዊ ሀያ የሚሆኑ መጽሐፍትን ከኢትዮጵያ ወሰዱ። በወሰዷቸው መጽሐፍት ውስጥ የኩፋሌ፣ የስንክሳር፣ የሄኖክ የቅዳሴ መጽሐፍት ይገኙባቸዋል። ከዛ ወዲህ ከአፄ ዮሐንስ ዘመነ መንግስት ጀምሮ ይልቁንም በዳግማዊ ምኒልክ ዘመን ብዙ ሚስዮናዊያን ለሊቀ ጳጳሱ ለቫቲካን መጽሐፍት ቤት፣ ሚኒስትሮቹ፣ ቆንሲሎቹ፣ ለውጭ ጉዳይ ሚኒስቴር መጽሐፍት ቤት የቀሩትም ለቅኝ ሀገር ሚኒስትራቸው እንደ ኮንቲ ሮሲኒ እንደ ቼሩሊ ያሉትም ለየግል መጽሐፍት ቤቶቻቸው ከኢትዮጵያ ብዙ መጽሐፍትን ወደ ኢጣሊያ ሀገር እየወሰዱ በእነ ፋማጋሊ በእነ ዝኑቶጅ በስርዓትና በደንብ ዝርዝሩ እየተጻፈ ማውጫ እየተበጀለት በቢብሊዮግራፊ ተቀመጠ። በተረፈ የኢትዮጵያ መጽሐፍ እንደመጠኑ በመስኮብ በመስኮ፣ በአሜሪካ፣ በቤልጅክ፣ በነምሳ ይገኛሉ። ታሪኩ ይቀጥላል።